የማይውን አደጋ ለማስቆም ከመሞከር ወደኋላ አለም። ያ መስዋዕትነት የማያስከፍል ከሆነ አይ ዊል ዱ ኢት ሰቨራል ታይምስ። አሁን እያልኩ ያለሁት እነዚህ ሰዎች ማንተማመኑ ተማመኑ የተማመናለሁ ኤርትራን የተማመናለሁ። አንዳንዶቹ የሚሰጣቸው አሳይመንት በዝርዝር ማቀው ኦኬ፣ እንዲህ የሚሆን ከሆነ የት ጊዜ አስተዳደሩን እንደምትቆጣጠሩ ማሳየት መቻል አለባችሁ እንደ እንደተባሉ አቃል ነው። አሁን እየተደረገ ያለ እንቅስቃሴ ውስጥ የሚሳተፉ ወገኖች አንዳንዶቹ ሻዕቢያ ጋር ሙሉ እምነት ያላቸው አንዳንዶቹ እኔ ሁለት ሶስት ሰዎች ብዬ ላስቀምጥል ይችላሉ። አሁን ፍርድ ቤት ነው ብዬ ጁሪ ነው ብዬ ስም የምጠቅስበት ምክንያት የለም። እዚህ ማን ከፖለቲከኞች ማስረጃ ቀርባለሁ ብለህ ነበር ግን ተገናኝተዋል ያለ ማስረጃ ያቅርብ ብለህ አሁን ልንገርህ፣ መቅረብ በሚገባኝ ሰዓት አቀርባለሁ። አሁን መቼ ነው ያ፣ መቼ ለማን፣ በእርግጠኝነት ሶስት አራት ሰዎች አውቃለሁ ካልኩ ሶስት አራት ሰዎች እነማን መሆኑን የመግለጽ ጉዳይ ነው የሚሆነው። እሱ በምትሰማው ሰዓት ሰማለ ነው የሚለውን ጠይቀኝ፣ እሱ ነው ጥያቄ። ለምንድን ነው የሚያስፈልገው? መቀለ ውስጥ ላለ የፖሊስ ስራ መከላከያ ሰራዊትን አልጠራም፣ ድጋፍም አልፈልግም። አድዋ ውስጥ ላለ የሰራዊት እንቅስቃሴ ከራሴ ሰራዊት እንቅስቃሴ ጋር በትእዛዝ ነው መቆም ያለበት። እኔ እንደማቀው ለምሳሌ ኮምፕሊት በማን ትእዛዝ መንግስት ራሱ አሁን ከሆነ ስለ ብሬክዳውን ፍሎ ኦርደር ሙሉ በሙሉ አለ ወደሚል ነገር ኮንክሉዥን የገባሁት አሁን ነው። ምክንያቱም ፕሬዚደንቱንም ጭምር ለማገት ፍላጎት ካለ እንግዲህ ፕሬዚደንቱ ትእዛዝ ሰጥቷል። ትእዛዙን በህግ ቻለንጅ ማድረግ እንደተጠበቀ ሆኖ አይ ፈለጋችሁም አልፈለጋችሁም እኛ ካዘዝነው ውጭ መሄድ አይቻልም የሚል እብደት በዚህ ደረጃ መታየት ሲጀምር ካልሆነ መስጠቀር እኔ ይህን ሀሳብ በማቀርብበት ሰዓት የእኔ እምነት የኤርትራ ሰራዊት ጋር የሚደረግ ግንኙነት አለ። ይሄ የሁሉም የሰራዊት አዛዦች ስራ አይደለም። ባይዘይ ማንም ሰው እንዲያውቀው የምፈልገው ሁሉም የሰራዊት አዛዦች ኢቭን ከኔ ጋር የተለያየ አቋም ያላቸው ጭምር ሳይቀር ከኤርትራ ጋር ግንኙነት አላቸው የሚል እምነት የለኝም። ቢያንስ መረጃው በዛ ደረጃ የሚያመለክት አይደለም። ግን እንደዚህ አይነቱ ነገር በፖለቲካ አመራሩን ረገድ ሁሉም አይደለም፣ እዚህ ተሳትፎ እያደረገ ያለው ግን የተወሰነ የፖለቲካ አመራር ግን ደግሞ ከባድ ተጽዕኖ የሚያሳድር የተወሰነ ሚሊተሪ አመራር ግን ደግሞ ከባድ ተጽዕኖ የሚያሳድር ከኤርትራ ጋር እያደረጉት ያለ ግንኙነት በእኛ አቅም አስቀድመንም ባይዘው በተደጋጋሚ ስናነሳው ነበረ። ለምሳሌ ኢሮፕ ነፃ የማውጣት ስራ ፌዴራል መንግስቱ ነው። ያ ማለት በቃ አውትሶርስ ተደርጓል የእናንተ ስራ ነው የሚባል አንሰራው ማለት አይደለም። ልንሰራው እንችላለን ግን በፕሪቶሪያ ስምምነት መሰረት በሌሎች ኤክስተርናል ፎርስስ ከመከላከያ ውጭ ባሉ ሀይሎች መሰራት የሚችሉ ነገሮችን ፌደራል መንግስት ነው መስራት የሚጠበቅበት። ይህን እያነሳን ቆይተናል። ከአምስት ወር በፊት ግን በሁለታችን ድንበር መሃል፣ በኤርትራና በኢትዮጵያ ድንበር መሃል ያሉትን አካባቢዎች መቆጣጠር ያለበት ሀይል በተግባር የለም ነው እያልን ያለ። አሁን ትግራይ ውስጥ በፖለቲካ ኃይሎች መካከል የተፈጠረውን ልዩነት በሚመለከት የምፈልገው ችግራችንን በማባባስ ረገድ፣ በውስጣችን ያለውን ችግር በማባባስ ረገድ የሚመጡ በተጋብዘውም ሳይጋበዙ የሚመጡ የውጭ ወገኖችን አደብ ከማስገዛት አንጻር ሁለቴ እንዲያስቡ ከማድረግ አንጻር ግጭቱ ዝም ብሎ ባዶ ሜዳ ተገኝቷልና ወይም ነገሌ ጋብዞኛል ብሎ የሚመጡበት ሳይሆን ከፌዴራል መንግስቱ ሙሉ አቅሙ ጋር የሚላተሙበት ሁኔታ የሚፈጥር ስለሆነ ፌዴራል መንግስቱ አንድም በፕሪቶሪያ ስምምነት መሰረት በትግራይ ውስጥ ያሉ በሌሎች ከመከላከያ ውጭ ባሉ ኃይሎች የተያዙ ነገሮችና አካባቢዎች ነፃ የማውጣት ግዴታ አለበት። አሁን ባለው ሁኔታ ግን ጉዳያችንን የበለጠ እያጋጋ የባባስ የመጣበት ሁኔታ ስላለ ሮል አለው ነው እያልኩ ያለሁት። ቁስ እሱ ጋር ጌታቸው፣ የውጭ ሀይላትን ኢንቮልቭመንት በተመለከተ ከሆነ ጥያቄውን ኢንኮንቴክስት ላስቀምጠው ብዬ እየጠየቅ ያለው የመከላከያን ስራ በተመለከተ ነው እኮ እየጠየቅ ያለው የኢትዮጵያን ግዛቶች በተመለከተ ነጻ ማድረግን በተመለከተ ከጠየቅ የመከላከያን ነው ስራ ነው እየጠቀስክ ያለው ሶ ስለተምታታብኝ ነው። የውጭ ኃይላትን በፌዴራል ፖሊስ መከላከል አይቻልም አ የመከላከያ ሰራዊት ጠቅላይ ዛ የጠቅላይ ሚኒስትሩ ናቸው። እኔ መከላከያ መግባት አለበት ነው ያልኩት እንጂ ፎርማል ጥያቄም ስላላቀረብኩ በዚህ በዚህ ምክንያት ኮሚ ያቀረብኩት ላይ ተመስርቼ የጠየቅ ስለመሰለኝ ላቀረብከው ላይ ነው ተመስርቼ የጠየቅ ያሉት እየፈለግክ ያለኸው በእርግጥ አብይ ምን እንዲያደርግ ነው ወይ የፌዴራል መንግስቱ ምን እንዲያደርግ ነው? እሱን ግልጽ ያደርግልኝ። ወደ ሌሎች አሳጥሬ ልንገር። ዛላንበሳ ውስጥ አንድ ሻለቃ ጦር፣ አይጋ ላይ አንድ ሻምበል ጦር አድ ላይ አንድ ሻለቃ ጦር ማለት ቆጥሮ ዝም ብሄብረዋል። እንዲዋጋ አይደለም ቢጠራው ያለሁት ግን፣ መቀለላ ላይ የተፈጠረ ችግር ዛላን የተቀመጠ ሻለቃ ምን ያደርጋል? ለሆነ ሰለ ከህግ በላይ ነኝ ብለህ እንድታሰብ የሚያደርግህ ዋናው ምክንያት ፕሪቶሪያ። አሁን አማራጮች አሉ። የሁሉም ሰዎች ችግር ነው እያልኩ አይደለም። እንዳልኩ ለምሳሌ እያጣቀሰም ስም ይፈልግ ሰዋል ሁኔታዎች ተጠቅሞ ከኤርትራም ብረን ከግብፅም ጋር አብረን ከገሌ ሚለቅ ብዙ ብደቶች አሉ። እነዚህ ብደቶች ጠቅላላውን ሰራዊት የሚመለከቱ አለ ጠቅላላውን የሰራዊት አመራርም የሚመለከቱ እነዚህ ጉዳይ ውስጥ የተሳትፎ ያላቸው ፖለቲከኞችም የሰራዊት አመራሮችም ግን መቀለ ተፈጥሮ ያለውን ችግር ከመፍጠር አንጻር የአንበሳውን ድርሻ የያዙ ናቸው። ይሄ ወደ ዝርዝር ስንገባ፣ ወደ ትክክለኛ መካሰት ስንገባ ምገልጾ ነው የሚሆን አሁን እገሌ እገሌ ወደሚል ስም መጠቆም መግባት ስለማልፈልግ ነው። ስለዚህ እነገሌን አስታግስልኝ የሚለው ጥያቄ የጊዜያዊ አስተዳደሩ ጥያቄ አይደለም። የጊዜያዊ አስተዳደሩ ውስጣችን ያለውን ችግር እንድንፈታ መከላከያ ቢያንስ ሶስተኛ ወገን የሚጋበዝበትን ድል ማስቆም እንዲችል እዚህ እንደዚህ አካባቢዎች ላይ ይቆይን ያልከው እንጂ እንደ ስምምነታችን ማ አጉልዓና አዲ ጉዳ መከላከያ የሚቀመጥበት መቀለም የመከላከያ የሚቀመጥበት ስምምነት ተስማምተን ነው የመጣ ነው። ይህም አይደለም ኢንፋክት እየጠየቅኩ ያለው ስለዚህ መከላከያ በፕሬዘንሱ ምክንያት የሚፈጠርን ችግር ለማስቆም ይችላል ነው እያልክ ያለው የነበረ ፕሬዘንሱን ቢመልስ አሁን ወደ ሙሉ ትንታኔ ይልግባል በእኔ እምነት የኤርትራ መንግስት ጋ ሰላማዊ ግንኙነት እንዲኖረን ፍላጎት አለን ብቻ ሳይሆን የተወሰነ እንቅስቃሴ ማድረግ ነበረ። ከዛ በኋላ ቆመው የሄዱበት ርቀት በተወሰኑ የሰራዊት አመራሮች፣ እና የተወሰኑ ፖለቲከኞች ይህንን ተደብቀውም ተደራጅተውም ወቴቨር ለካሴዎች በዋናነት ማዕከል የሚያደርጉት እዛ አካባቢ ምንም አይነት ፕሬዘንስ አለመኖር እና የኤርትራ ሰራዊት በኔ እምነት የኤርትራ መንግስት ወደ ሙሉ ጦርነት ራሱን ችለው የመግባት አቅምም ፍላጎትም አለው ብያላምንም በዚህ ሰዓት አቅምም ፍላጎትም ፣ ስለዚህ የመከላከያ ዘካይ መኖር በዚህ መልኩ የሚደረጉ እንቅስቃሴዎችን የኢትዮጵያን መንግስት ሙሉ አቅም ሙሉ ተሳትፎ የሚጋብዝ ስለሆነ በዚህ ደረጃ ሪስክ ይወስዳል። ምክንያቱም ሁሌም ኤርትራ መንግስት ካልኩሌትድ ሪስክ ነው የሚወስደው። ይህንን ካልኩሌትድ ሪስክ እንዲወስድ ሁለቴ እንዲያስብ የሚያደርገው ፕሬዘንስ ይኖር ነው እያልኩ ያለሁት። ያ በማይሆንበት ሁኔታ ምን ይሆን ነው ትግራይ ውስጥ ለምሳሌ ፕሬዘንሱ ሁሉ ነገር ተባብሶ ስርዓት አልበኝነት ነግሶ ኤርትራ ሰራዊትም አይ፣ ራሴን ለመከላከል እነ ጌታቸው ሌላ እስኪጠሩብኝ ሳልጠብቅ ብሎ ገፍቶ የሚወጣበት ሁኔታ ከተፈጠረ ጦርነት ትግራይ ውስጥ ነው የሚሆነው። የእኔ ፍላጎት ጦርነት እንዳይኖር ነው። ኦልቱጌዘር ጦርነት እንዳይኖር መፈለግ ብቻ በቂ ስላልሆነ ግን መሆኑም ማይቀር ከሆነ በእኔ እምነት አሁን ያሉት ሁኔታዎች ያዚ አካባቢ ኃይሎች ብቻ ሳይሆን አካባቢ ውስጥ ያሉ ሌሎች ከኛው ቁጥር ውስጥ ያሉ ኃይሎች ተሳትፎ ተጨምሮበት ጦርነት የመነሳት እድሉን በየጊዜው እያሰፋ መጥቷል። በዚህ ሁኔታ ውስጥ ትግራይን የሚመራ ሰው በተቻለ መጠን ጦርነት ባይነሳ ድምፁን ያሰማል። ጦርነት የሚነሳ መስሎ ከተሰማው እንደኔ አይነት ነገሮች እንደሚከታተል ሁኔታዎችን እንደሚከታተል ለሁኔታዎች ያለው ግንዛቤ ምናልባት ለህዝቡ ካለው ፍቅርም ጋር ተያይዞ ወደ እውነት የቀረበ ለሆነ ሰው ደግሞ ኦኬ መነሳቱ አይቀርም የሚባል ከሆነ ቢያንስ ቢያንስ ወደ ትግራይ በሙሉ የእሳት አውድማ የማይሆንበትም ሁኔታ ለመፍጠር ምን ማድረግ አለብኝ ብዬ ጠይቃለሁ። ከማድረጋቸው ነገሮች ውስጥ ሁሌም እያነሳኋቸው የመጣኋቸው አንዱ ይሄ ነው ነው ይሄ ከሆነ በኋላ ትግራይ ውስጥ መከላከያ ሰራዊት ትግራይ ውስጥ ሁሉ በቃ ጌታቸውም ከመቀል ወጥቷል። ስለዚህ እርምጃ ውሰድ ካልክ ጦርነቱ ትግራይ ውስጥ እንዲደረግ እየጋበዝክ ነው። እኔ እያደረኩት ያለው ጥያቄ መከላከያ በሙሉ አቅሙ ትግራይ ውስጥ የገባን ነገር ለማፍረስ ከመግባቱ በፊት ለማስተካከል የሚሆን ለማፍረስ ከመግባቱ በፊት በኢትዮጵያና በኤርትራ ድንበር ያሉ ከአምስት ወር በፊት በጣም እርግጠኛ ሆኜ ከአምስት ወር በፊት የነበሩትን አሃዶች መልስ ነው እያልኩ ያለሁት። ሁለት ያጭ ጥያቄዎች ለአንሳ ከዚህ ጋር የተገናኛል። ስለዚህ አሁን አንተ እያልክ ያለህ